ዌቢናሮች መካከል ነው። እኔ ቆርጬ አወጣሁት። ለምን ይሄን ፈለገችው? ምክንያቱም ይሄ ነበር ሸፍጣቸው። ቀጣዩ ሸፍጥ ይሄ ነው። ይሄን አላወራውም፣ ጀስት እንድታውቁት ነው። ይህን ፎቶ ያመጣውት እኔ አይደለም፣ ራሳቸው ዩቲዩባቸው ላይ ብትሄዱ ታገኙታላችሁ። እኚህን ታውቋቻላችሁ። ክቡር ዶክተር ዙምራ። ካርል ማርክስ ነው ያኛው፣ የነሱ ዋና አይዲዮሎጂ ጠንሳሽ አባታቸው ነው ካርል ማርክስ። በነገራችን ላይ አውራምባ ማህበረሰብ፣ እኔ አውራልባ ነው የምለው፣ አውራልባ ማህበረሰብ እኩልነት እንደ ሸፍጥ የሚጠቀም ነው ካማፍላጅ ነው የሚጠቀሙ፣ እኩልነትን በካማፍላዥ ነው የሚጠቀሙ። አውራ አልባ ማህበረሰብ ማለት ነው። በዛ ሰበብ ግን ትውልዱን አልጫ ወኔ ቢስ። ቅድም ያያችሁትን ወንድ አይታችሁታል፣ ቁጭ ብሎ የሚፈትለው እሱ። አሁን አደባባይ ወጥቶ ጠላት ጋር ምናምን ተውት፣ መኝታ ቤት ገብቶ እንኳን መንጎዳጎድ ይችላል። እውነቴን ነው የምላችሁ። ፋክት እኮ ነው ይሄኮ፣ ኦብጀክቲቭ ትሩዝ ነው። ከየት አባቱ ያመጣዋል? ይሄ ሌላኛው ካማፍላጅ ነው። ይህንን ፊልም ታዩታላችሁ። ጨርሻለሁ። ይህንን ፊልም እዩት። ይሁት እውነቴን ነው የምላችሁ። በጣም ምርጥ ፊልም ነው፣ ዶኪመንታሪ ነው። የጀንደር ዋርስ ጀንደር ዋርስ ኢን ካናዳ ይባላል። በኤት ኬ ነው መሰለኝ የተሰራው በጣም ምርጥ ነው። በመስኮት የምታያቸው ነው የሚመስለው ፊልሙ። ታዩታላችሁ። አሁን የምናወራውን ነገር እንዴት አስቸጋሪ እንደሆነ እቺ ሴት ትታያታላችሁ። በስተርጅናዋ ነው ሴት ወደ መሆን የተመለሰችው እንጂ በጉርምስናዋ ወንድ ሆናለሁ ብላ መከራን አይታለች። ስንት ቦታ ተቆራርጣለች። ወንድ ለመሆን ያላረገችው ጥረት የለም ተሸወድኩ ብላ አሁን በስተርጅና ወደ ሴትነት ተመልሳለች። ሌሎቹም ደግሞ ልጆቻቸውን የተቀሙ እናቶች ናቸው። ወንድ መሆን እንችላለን፣ ሴት መሆን እንችላለን ብለው ልጆቹ በ15 በ14 ዓመታቸው ሐኪም ጋር ሲሄዱ መብታቸው ነው ተብሎ እናትና አባት ተባረዋል። እንደዛ የተቀሙ ናቸው እነዛም ሌሎቹ እናቶች ማለት ነው። ፊልሙ ይላል ከስር ባለው ማስታወሻ ላይ ፊልም ኢዝ ናት ጀስት አባውት አይደንቲቲ፣ የአይደንቲቲ የጀንደር አይዲዮሎጂ የአይደንቲቲ ጉዳይ አይደለም፣ ኢስ አባውት ሰርቫይቫል ሰው ማ አትችሉም ብሏቸው ነበር አይደለ? ሰው ለመሆን የሚያደርጉት ሰርቫይቫል ነው። እነዚህ ሰዎች ሬዚሊያንስ የጽናት ኤንድ ሪክሊሚንግ ዋንስ ትሩዝ ያጣነውን እውነት ያ እውነት ምንድ ነው? ወንድ ወንድ ነው፣ ሴት ሴት ነች፣ የወንድ የወንድ ነው፣ የሴት የሴት ነች። ይህን ነገር አተዋል። ይህንን የመመለስ ስራ ነው እዚህ ፊልም ላይ የምንሰራው ይላል። ኦብጀክቲቭ ትሩዙን ለመመለስ ስራ ነው የምንሰራው ነው የሚሉት። እና ቶማስ ሶልን እወቁት። ቶማስ ሶልን በጣም ምርጥ ፈላስፋ ነው፣ ኢኮኖሚስት ነው። ዌን ዩ ዋንት ቱ ሄልፕ ፒፕል ዩ ቴል ዜም ትሩዝ ሄልፕ አሁን ሊቃውንቶቻችን እያደረጉ ያሉት እንደዛ ነው። ወዳደር ሊቃውንቶቻችን አሁን ላይ እያደረጉት ያሉት ዶክተር ኢንጂነር ማስትሬትና ምናምን የያዙት እያደረጉት ያሉት ለእኛ የሚነግሩን እነሱን የሚጠቅማቸውን ነገር ነው። እነሱን በጥቅም በምንዳ በገንዘብ ላገኙት መቶ ሺህም ሁለት መቶ ሺህም ሊከፈላቸው ይችላል። አበል ተችሎ፣ መኪና ተችሎ፣ የቤት አኮሞዴሽን ተሰጥቷቸው ሊከፈላቸው ይችላል በአንድ ሰው በሆነ ሰው ዶክተሮች አሉም ሁሉም አይደለም። ኢንጂነሮች አሉ፣ ማስትሬት የላቸውም፣ ሊቅና ሊቃውንት አልተባሉም፣ አይደሉም። ግን ሰውነታቸውን የጣሉ ናቸው፣ ለወዳቸው አደልተው እኛን ልጆቻቸውን የሚበድሉ ይህን ትውልድ ይህንን ኦብጀክቲቭ ትሩዝ ይህንን እውቀት እውነትን የሚለይበት ጽድቅን፣ ፍትህን የሚፈጽምበት ይህንን ኦብጀክቲቭ ትሩዝ ይህንን እውነት የሚዳኝበት ልብና ህሊና ነስተውት፣ ሐሞት የለሽ አርጎት እንዴት ይሄ ትውልድ ፈዛዛ ነው። ይሄ ትውልድ ደካማ ነው። ይሄ ማይረባ ትውልድ፣ ይሄ ቲክቶክ ላይ የተጣደሩ ትውልድ፣ ይሄ በሶሻል ሚዲያ የተበላሸ ትውልድ ደሞ ትውልድ አደል እንዴት ተብሎ ይከሰሳል? እውነቴ ነው የምላችሁ፣ ተናናሾች ናችሁ ብዙዎቻችሁ፣ እንደማያችሁ እኔ እናንተን አልከስም። እንዴት እናንተን ይከሳሉ? ያንን የምትዳኙበትን እውነትንና ጽድቅን፣ ስህተትን፣ ጽድቅንና ኃጢያትን፣ ፍትህንም የምትለዩበትን እኮ ልቡናና ሕሊናን የነሱት በዚህ ትምህርት። ቅድም ልዩስ እንዳልኳችሁ ፏፏቴ አይደለም ጉዳዩ፣ ፏፏቴውን የምንዳኝበት ልቦና ነበረ። አሁንም የጀንደር ጉዳይ አይደለም የሚያሳስበን። እንዴ ጀንደር አንዱ ጉዳይ፣ ሌሎችን ብዙ እንደዚህ የምንጠቅሳቸው እውነቶች አሉ። አንተ እንደ መሰለህ ነው እንጂ፣ ማን ነው ይሄንን ያለው? የትኛው ማህበረሰብ? ማን ነው እንደዚህ ያለ ከአባትህን የወሰድኩ ከእናትህ ይሄ ዝም ብላችሁ ማነው እንደዚህ ያለው? እንደዚህ ያለው ማን ወንድ ይሄን ይስራ ያለው? ማን ሴት ይሄን ትስራ ያለው? ማን ማነው እንደዚያ መጣው? በቦራ ንቅናቄ የምናደርገው ነገር ይሄ ነው የምናሰለጥነው እንዲህ አይነቱ እውነት ወንዶቻችን በስነ ስርዓት ታንጸው ስነ ስነስርዓትና ስነ ስርዓትና ምግባር የሚለው ስነ ምግባር ወደ ሙሉ ሰውነት እንዲያድጉ ይሄንን ኦብጀክቲቭ ትሩዝ እንዲረዱት ነገም አባታቸውን ፈቃድ የአባታቸውን ፈቃድ ጽድቅና ፍትህን እንዲፈጽሙበት አሁን የጣፋውን ጽድቅ አሁን የጠፋውን ፍትህ እንዲፈጽሙበት ስለመንፈልግ ይሄንን ነግራቸዋል ዋጋ ያስከፍላል አዋጋ ያስከፍላል ለምን እንተናገርክ ብሎ የሚከሰኝ ሊኖር ይችላል ቢክሰሰኝ ግን እውነት ነው ኦብጀክቲቭ ትሩዝ የሚያስብለውም ደግሞ ስለሱ ዋጋ ስንከፍልለት ነው። ዋጋ የማያስከፍለን ከሆነ ኦብጀክቲቭ ትሩዝ አይደለም፣ ሰብጀክቲቭ ይሆናል ማለት ነው። ማጠቃለያ፣ ትውልድን የመጣባቸው ማህበረሰብ የተሰራባቸው ሀገር የተገነባባቸው የጋራ እውነቶች ሲሻሩ አንደኛ ሰው መሆናችን ያበቃል። ልጆቻችንንም እንዲህ አለማስተማር ጥፋት ያመጣብናል ያመጣባቸዋል፣ አደለ የጋራ እውነቶቻችንን ማስተማር ኦብጀክቲቭ ትሩዞቻችንን አለማስተማር ትውልድና ሀገርም ወደማይወጡበት ቀውስ ያመራሉ። ቸኮልኩበት መሰለኝ ግድ የለሽልኝ ናቢስ አልጫም ትውልድ ይሆናሉ። በተለይ የሚከፋዊ ነው። አብዛኛው እዚህ ውስጥ ነው የሚወድቀው። አብዛኛዎቻችን እዚህ ውስጥ ነው የምንወድቀው። ምንም ማስትሬትና ዶክትሬት ይዛላችሁ ኢንጂነር ትላላችሁ፣ ካሜራማን ነኝ ትላላችሁ፣ እሳቸው ንም ለመንከት ዶክተር ነኝ ትላላችሁ፣ ፓይለት ነኝ ትላላችሁ። ግን ሰዋቱን ግፍ ሲፈጸም እያያችሁ ሲራክ ላይ ግፍ ሲፈጸም እያያችሁ ጎረቤታችሁ ባሏ የሞተባት ሴት ልጆቿን በብቸኝነት ተሸማቃ የምታሳድግ ሴት መሬቷ ሲገፋ እያያችሁ የሰዎች ላይ ፍትህ ተጓድሎ ግፍ ሲፈጸምባቸው በደል ሲፈጸምባቸው እያል ምን አገባ ሂኖክ፣ ለምን አርፈህ አትኖርም? ለምን ልጆችን አታሳደግም? ለምን ትዳርን ታፈርሳል እንዴ? ይህንን እውነት ከካድን ይህን በደል ካለፍን ነገ ምንድን ነው ምን ሆኖ ሰው ከመሆን እናቆማለን። አብዛኛው ትውልድ አልጫ ነው፣ ግዴለሽ ነው፣ ሕሊና ቢስ ነው። ለምን ይህንን ኦብጀክቲቭ ትሩስ እንዳናይ ተደርገናል? ፆታዊ ሚና ተፈጥሯችን ላይ የሚገነባ ነው። ፍጹም ማህበረሰብ ሰራሽ ማድረግ በፍላጎት የሚቀየር አድርጎ ማስተማር ትውልዱን ግራ ያጋባል፣ ያሳስታል። ማጋባቱም ጥፋቱም የግራ ማጋባቱም ጥፋት በፆታዊ ሚናው ብቻ ላይ ሳይወሰን ወደ ጾታው የሚጋባል። ፆታ ይሻራል አይደል? ፆታ መቀየርም ይቻላል ተብሎ ተመረን ወይም ደግሞ አይተናል። እንዲህም ስንጥር ዳምሪያ ሰው ሰውነቱን ያጣል። እነዚህን የሚቃወም ስለ እውነትም የሚቆም አይገኝም። እንዲህም ጨርሶ ስቶ የሚያሳስት ይበዛል እንጂ ሁሉም በመንፈሳዊነት በሁሉን ቻይነት ስም ፍዝና ድንዝዝ ይሆናሉ። እንደዛ ነው፣ እየሆን ያለ ነው አይደለ? ግፍና በደል እየተፈጸመ ሁላችንም መንፈሳዊ ሆደ ሰፊ ሆደ ሰፊ አልሆንም። ልጆቻችንም ወኔ ቢስ ይሆናሉ፣ ህሊና ቢስ፣ ልብ አልባ ይሆናሉ። ይህም የሰው ልጅ ጥፋት ይሆናል። ሉዊስ የሚለው ዲስ ኢዝ አቦሊሽን ኦፍ ማን። መልእክቱ ምንድን ነው? እውነትን ፈልጉ ወንድሞች፣ እውነትን ፈልጉ፣ እውነትን አገኙ። እውነትን ስታገኙ በእምነት ታጥቃችሁ በድፍረት ተሞልታችሁ ብዙዎች በማይመርጡት በጠባቡ ደጅ ጽድቅና ፍትህ ፈጽሙበት። ብዙዎች አይፈልጉም። አመሰግናለሁ። ይህንን ነው የምናየው እንግዲህ ስለዚህ